በኢትዮጵያ የመጀመሪያው የሆነው የኢንቨስትመንት ባንክ ወጋገን ካፒታል ኢንቨስትመንት ባንክ አገልግሎ መስጠት ጀመረ። ወጋገን ካፒታል ኢንቨስትመንት ባንክ በ385 ሚሊዮን የተከፈለ ካፒታል የተመሰረተ ሲሆን አብዛኛው ወይም 70 በመቶ አክሲዮን በወጋገን ባንክ እንደተያያዘ ይታወቃልና ዋና ስራ አስፈጻሚዋ ብሩታዊ ዳዊት ሳብዲ ዋነኛ የኢንቨስትመንት ባንኩ ስራ ማማከር እንደሆነና ባንኮች፣ ኢንሹራንሶች ወይም ድርጅቶች በኢትዮጵያ ሰነደ መዋለ ነዋይ ገበያ ላይ ላይ መመዝገብ ሲፈልጉ ድርሻውን መሸጥና ሀብት መጨመር ካሰቡ ሰነድ የሚያዘጋጀውም ሆነ ምክር የሚሰጠው የኢንቨስትመንት ባንክ ነው በሚል ግንዛቤ ሰጥተዋል። እና እንደሚታወቀው ሁለቱ የወጋገን ካፒታል ኢንቨስትመንትና ሲቢ ካፒታል ከኢሲኤክስም ከኢሲኤምኤም ፈቃድ አግኝተው እንደነበሩ ይታወቃል። ነገር ግን አሁን በመጀመሪያ አንደኛ በመሆን አገልግሎት ለመስጠት በሩን ክፍት ያደረገው ወጋገን ካፒታል እንደሆነ ለማወቅ ተችሏል።